ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። ኖሎ ድራማ ክፍል ሀያ ሶስት 23 ተለቀዋለኝ። እንግዲህ ሀና ክችንያለች እያለች ሰላም ስትመጣ የሆነ ስልክ ይደወልላታል። ና ማታቂው ስልክ ስለሆነ አላነሳቸውም ነበረ። ከዛ ሰላምም አንሹ እን ስትላት ማላቂው ስልክ ነው ከትናንትና ጀምሮ ስትላት ሰላምም አምጮ እንዲሁም የልደበርበት ብላ ስትሰጣትና ታነሰዋለች። ስታነሰውም አንተ ነው ሆየ ነው ና ሰላም በጣም ትደነግጣለች። ሀናንም በጣም እንደሚወዳት ምናምን ነገር ይነግራታል። ከዛ ሰላም ስልኩን ዝግት ታደርግበትና ትደነግጣለች። ናም ሰላምዬ፣ ምን ነው በጣም ደንግጠሻል እኮ፣ ማን ነው የደወለው? ምንድን ነው የሰማሽው ስትላት፣ ሰላምም ምንም አልሰማውም። ሰላም ደሬ ብላ በሩን ዘግታባት ይሄዳለች። ከዛ ወይዘሮ ሜላት በዚህ እንዳለ ወይዘሮ ሜላት ከስራ ውላ ስትመጣ ሰላም ክፍሏ ነበረች ና ከዛ ሰላም ከተባባሉ በኋላ ሰላምም እማ አንድ ነገር ልንገርሽ ልነግርሽ ነበር ስትላት፣ ወይዘሮ ሜላትም እሺ ምንድን ነው ስትላት፣ አንተነን ከስራ አባሪው ስትል፣ እናትም ማለት ለምን ብትላት፣ ሰላምም በቃ ምንም ሳትጠይቂኝ ከስራ አባሪው። እናትም አንተነህ ጎበዝ ሰራተኛ እንደሆነ ለምን ነው ማባረረው እያለች ስትከራከር ነበረ። ሀናም ማለት ሰላምም ሀናን በጣም እያስቸገራት ነው፣ ከሷ እንዲርቅ ከስራ አባሪው ትላታለች። እናትም ሰላም ምን ሆነሻል? ወጣት ልጅ ናት የፈለገችውን ማድረግ ትችላለች። አንተነህ የእኔ ጥገኛ ቢመስልም እውነት ለመናገር ግን እኔ ነኝ የእሱ ጥገኛ። ድርጅቴ በእሱ ኃላፊነት ላይ ነው ያለው ለአንዲት ተራ ሰራተኛ ብዬ የድርጅት ድርጅቴን አደጋ ላይ አንጥልም ትላታለች። ሰላምም ሀና ለዚህ ቤት የዋለችው ውለታ ቀላል ነው እንዴ? በዛ ላይ በሀገሪቱ ላይ ያለው ጎበዝ ሰራተኛ አንተ ነህ ብቻ ነው ትላታለች። እናትም የዘመኑን ነገር አልገባሽም እንዳንተ ነህ ያለ ጎበዝ ሰራተኛ ስላለኝ ነው ከዚህ የደረሰው፣ ትላታለች ሰላምም ትናደድና ድሮ ምን ያልኩሽን ነገር ሰምተሽኝ አታቂም ትላታለች። ከዛ ይህ በዚህ እንዳለ የመልካሙ ልጅ ጆሮን ታገኙና እባክህን አንድ የብቻ ስማኝ መዝገቡ ስትለው እምቢ ስለምን ፈለግሽ ምና መስላል ምን ሆና ስትለው፣ ጆሮም ደግሞ አንቺ ምንም ነገር ደግሞ ከአንቺ ምንም ነገር መስማት አልፈልግም ይላታል እሷ ምን ሆነ ነው ምናምን ስት ነው አንቺ ራስሽ ምን ሆነሻል? እንደዬ ይላታልኝ። ፍቅርም እኔ እኮ አንተን ከአደጋ ልጠብቅ እየሞከር ሁነውት ነው አለ ጄሮም ጄሮም ከምን አደጋ ነው እባክሽን? ይላታል እሷም ከአባቴ ነው እኔ የማውቀውን ያህል አንተ አታውቀውም ስት ነው ጄሮም እባክሽ አባትሽን ምን እንደ ምን እንዳደረገኝ ው ጀሮም ከዛ ባክሽን ምን እንዳላደረገኝ ነው። እንዲሁም የአባትሽን ክፋት ከኔ በላይ የሚያውቀው ሰው ያለ አይመስለኝም። አሁን ባክሽ መንገድ ልቀቂልኝ ይላታል። እሷማ አምስት ደቂቃ ምናምን እያለች ትለምነዋለች። ጀሮም መስሜ የለሽም እንዴ ተኝ ተኝ ባክሽን። አባትሽ አባትሽ የሚያስብልኝ መስሎ ገብቶ ነበረ። ሁሉን ነገር የነጠቀኝ የቀረብኩሽም እኮ የሆነ ሰው የራበሽ ወንድም የራበሽ መስሎ የነበረ፣ ለካስ ተሳስች ነበረ። የዚያ መጥፎ ልጅ ሆነሽ ጥሩ ነገር እንደማይወጣሽ መገመት ነበረብኝ። ከዚህ በኋላ መንገድ ላይ ብትጠብቂኝ ከአባትሽ ያረከስኩትን በቀል ከአንቺ ላይ ነው የምወጣብሽ ብሎ ጥሏት ትሄዳለች። ከዛሄ በዚህ እንዳለ ወይዘሮ ሚላት ክችን ትሄድና ለሀና እኔ እምልሽ ሃኒዬ ከአንተነህ ጋር ያላችሁ ግንኙነት ምንድን ነው ስትላት፣ ሀናም ትደነግጥና አንተነህ ማነው ደግሞ ትላለች። ወይዘሮ ሚላትም ባለፈው መጥቶ ተጠንቀቂ፣ ምናምን ያልኩሽ ነዋ ትላታለች። ሀና ምንም ግንኙነት የለንም ስትላት፣ ወይዘሮ ሚላትም ሀና እኔ እናትሽ ስላልሆንኩ ያንቺ ጉዳይ አይመለ አይመለከተኝም፣ ማለት አይደለም ባልወልሽም፣ እኔ እኔም ሴት ልጅ አለችኝ ጉዳትሽን ማየት አልፈልግም፣ ተጎርተሽ ትላታለች። ከዛ ፍላጎትሽ ከሆነ ግን ጣልቃ አልገባም ስትል እናም ምን እያሉ ነው ትዬ ትላታለች። ወይዘሮ ሜላትን ባለፈው ነግሬሻለሁ፣ ዛሬም ልድገምልሽ አንተ ነህ ጭራሽ ለፍቅር ግንኙነት የሚሆን ሰው አይደለም ትላታለች። አና ምንም እየገባኝ አይደለም እያለች በድንጋጤ ቆማ ነበረ። ወይዘሮ ሜላትም ከኔ ቤት ስለምትሰሪ ሁሉን ሚስጥርሽን ለኔ ንገሪ ማለት አይደለም፣ ግን ምንም አይነት ጉዳት እንዲደርስብሽ አልፈልግም። ትላታለች አና ማቃለው፣ የኔን ክፉ ማየት አይፈልግም፣ ግን እያወሩት ያለው ነገር አልገባኝም ትላለች። ከዛ ወይዘሮ ሜላትም ደጋግሞ እንደሚደውልልሽ አውቃለሁ ስትላት ሀናም ከዚህ ቤት ውጭ አግኝቼው አይቼው አላውቅም ደግሞ ስልኬን ከየት ያገኘዋል ትላታለች ወይዘሮ ሜላትም እንደናት ነው እንደናት ነው እየመከርኩሽ ያለሁት በያውን ቁርስ አቅርቢ ትላትና ወይዘሮ ሜላትም ትሄዳለች ከዛ የበዚህ እንዳለ ሀና ቁርስ ይዛላት ክፍሏ ለሰላም ትሄድ እና ሰላምዬ ትዬ ቅድም ክችል መጥቶ ነበረ አንተነህ ከአንተነ ተጠንቀቂ አሉኝ። ይህን ያህል መጥፎ ሰው ነው እንዴ ስትል ሰላም ሆዬ ለምን ጠየቅሽኝ? አንድ ትላታለች። አንተነ ትፈልጊዋለች እንዴ ስትላት ሰላምም ለምን እንዴት አረብ በስሞንቢ ትላታለች። ሰላምም ለፍቅር ነው አትላታለች። ከዛ በአንቺ ስልግ ያናገርኩት ትናንት አንተነ ነበረ ትላታለች። አናም ለምን እንዴት ስልክን አግኝቶ እያለች ሰላምም እሱን አንችነሽ፣ የምታውቂው ደግሞ ሌላ ዱብ እዳ ልንገርሽ፣ ትላታለች እንደዚህ እየተሰቃየሁለት ያለሁት ያለሁት ፍቅረኛ ማለት አንተነ ማለት እሱ ነው ትላታለች። አናም በጣም ትደነግጣለች። ሰላምም አንተነህን አናም በጣም ትደነግጣለች። ሰላም ምን ነው እንዴት? ትፈልገዋለች እንዴት? ትላታለች አና እረ በስመ አብ ትላታለች። ከዛ ክፍል ለቀሽ ውጭ ልኝ ትላታለች። አናም ክፍሏን ለቀቀላት ትወጣለች። ከዛ ሰላም ሳሎን ትሄድና ስለ አንተነህ እያሰበች፣ አንተነህ ከዚህ በፊት እናቷ ወይዘሮው የሚላት ከስራ ብታባረረው ሌላ ቦታ እንደማይቀጠር ቢቀጠር እንኳን ከወሩ በላይ መቆየት እንደማይችል ይነግራታል። እንዲሁም እሷን ስራ እሷን እንደዚህ እንደምትፈራ እግዚአብሔርን ፈጣሪን ብትፈራ ቪአይፒ እያዝልን ነበር ስትለው ወይዘሮም ይላትም፣ ለእኔ እንደሱ ናቸው፣ ከወደቅኩበት ህይወቴን ያቃኑልኝ እሷናት ይላታለኝ። ከዛ ሰላም ይሄን ስላወቀች ሌላ ቦታ ደግሞ ከወር በላይ ተቀጥሮ መስራት እንደማይችል ይህን ሚስጥር የሚያውቁ አንተነህና ወይዘሮ ሜላት እንደሆኑ ይነግራታለኝ። ስለዚህ ሰላም ሆይ ለእናቷ ትናገራለች። ወይዘሮ ሜላትም በመኪናዋ ሄዳ አንተነህን ከቢሮ አስጠርታ ወደ ቤት ይዛ ትመጣና ግብዣ ትጋብዘዋለች። ቆንጆ ምሳ አጋብዛ ብላ ከዛ እስኪና ዚ ሶፋ ላይ ብላ እንዴ እኔን ለምን ምናምን ሲል ሽልማት አለ ምናምን ትለዋለች። ደስ ብሎት ሳሎን ሶፋ ላይ ቁጭ ሲል ወረቀት ይሰጣል። ደሞዝ ጭማሪ ነው እንዲ ምናምን ብሎ ተገግሎ ከፍቶ ሲያነበው አንተ ነህ ሆዬ ስራ መልቀቂያ ወረቀት ይሰጣል በጣም ይደነግጣለኝ ከስራ ተባረዋል እንግዲህ ለእንደዚህ አይነቶቹ ይገባቸዋል ደግ ነው ይህ በዚህ እንዳለ እንግዲህ ጀሮ በአባቱ በእንጀራ አባቱ ምክንያተኛው መንገድ ላይ ተገናኝተው ሊተኩስበት ሲል ሰውየው እንግዲህ አቅዶበት ነበረ የመጣ ሽጉጡን ሲቀማም ሰውየውም እንደሚተኩስበት ፒክቸር ችላ ብሎ ይሰጠዋለኝ እንደ ፈጅለስ ሲወስድበት፣ ከዛ አጋጣሚ ያቆማቸው ሰዎች ነበሩ። ፖሊስ ፖሊስ መስሎኛል፣ አይደል ፖሊስ ናቸው። ያው የሲቪል ልብስ ለብሰው፣ ከዛ ጀሮም ተያዘ። አሁን ጀሮ ዳሃንም ትልቅ መስዋዕት እየከፈለታት ነው። ያው ገንዘቡን የሚፈልገው ላባ ነው ለወይ መታከሚያ ስለሆነ እንግዲህ ጀሮ ምስኪን ተይዟለኝ እንግዲህ እስኪ በቀጣይ ያለውን እናያለን ለዛሬ የነበረኝን ይመስላል ላይክ ሰብስክራይብ አድርጉና አመሰግናለን